ነገር ያለው መካከለኛ የእኔ ሊቀ ካህን ኢየሱስ ክርስቶስ፣ የእኔ ሊቀ ካህን ኢየሱስ ክርስቶስ ያንተ ሊቀ ካህን ማለት ነው። ዛሬ አንድ ጊዜ ተናገረ። እኔ ይሄን ብቻ ሰማሁ። ምንድን ነው የዘማሁት? ኃይል ሴጣ የሰማት ያን ነገር ነው ማራዊ የን ሲጠት እንዲ ግምፃጎትና በእናንተ ውስጥ ያለው መንፈስ ቅዱስ በዓለም ካለው ይበልጣል። በዓለም ያለው ሴጣ ነው። በእናንተ ውስጥ ያለው መንፈስ ቅዱስ ከሴጣ ይበልጣል። ያንን መረዳት ይሄ ከሆነ ሴጣን ልናገዝ የምንችልበት መጽሐፍ ቅዱሳዊ ባክግራውንድ የለም መሰረት የለውም። ችግሮችን ልናገስ የምንችልበት መሰረት የለውም። ችግሮችን መሰረት አለባቸው። አንድ እግዚአብሔር ሰው ሉተር አንድ ጊዜ እንዲህ አደርጋለሁ። እንግዲህ በህይወት ያሉ አሉ፣ በህይወት ወደ ጌታ ይሄዱ አሉ። እግዚአብሔር ሰዎች መጣፍ ቅዱስ የምናቃቸው አሉ፣ ማናቃቸው ደግሞ አሉ። እግዚአብሔር ሰዎች እና እግዚአብሔር ሰዎች ብዙ ነገር ሆኗል። ያንዱ ለሌላው ትምህርት ይሆናል እና ዛሬ ከኔ ጋር የሰራው ለማስተካከል ትምህርት ይሆናል። ማነሳሻ ሞት ቢት ማድረጋ ይሆናል ይሄ ዛሬ ሰው አንድ ጊዜ ተኝቶ እያለ ተኝቶ እያለ የነበረበት ክፍል ባሽ ተከፈተ፣ እና በሩ ተከፍቶ የሆነ ነገር ሲገባ ስለተሰማው በድርሱ ለብሶ ነበር የተኛው። እና በሩ ተከፍቶ እያለበት ክፍል የገባ የሆነ ነገር እንዳለ ሲሰማው ማን ነው ደሞ ብሎ ገለጣ ለማየት ማለት ነው ክፍሉ ውስጥ የገባው ሰው እና ገለጣ አድርጎ ሲያይ የገባው ሰይጣን ነው። ወአንተ ብሎ ተመለስኩኝ ነው ብዙ ገለጥ ብለው ሰይጣን ነው። እናንተ ምንድን ነው የምታልኩት? ሰይጣን ግን ሲገባ ብታይ ያለው ያማለ እንቅፍን ከተ የእግዚአብሔር ሰዎች ይህንን ያህል ነው ሰይጣንን፣ ያቀለሉት የሰይጣን አሰራሮችን አድራጎት፣ የጨለማ ስራዎች እያገዘፉ እያከበዱ ይህንን እያቀለሉ ነው ስራቸው። የሰይጣን ስራ ማቀል መስበር ነው። እኛ እንድናከብድ እንድናከባብል የተጠራነው ጴጥሮስ

ነገር ወደ እኔ ስላመጣ ይሄንን ልመስለላችሁ። አንድ ጊዜ ተግዳሮት አጋጠመኝና አንድ ጊዜ ቻ አጋጠመኝ ማለት ያለ ግን አሁን እንሰጣቸው ምሳሌ ማለት አንድ ያጋጠመኝ ተግዳሮት አሁን ባለው የሰው አሁን ባለነው አገልጋዮች ስለ ሲታሰብ በጣም ከባድ መንፈስ ቅዱስ ግን ስጠይቀውና ከመንፈስ ቅዱስ ጋር ስነጋገር ሲጸል ወይ መንፈስ ቅዱስ ወደ እኔ ያመጣው በልድ ግን የሚገርም ነበር። ምን ነበር ያለ? ዳንኤል በአንበሶች ጉድጓድ ውስጥ ሲጣል በምን በአንበሳ አይደለም፣ በአንበሶች በአንበሶች ጉድጓድ። እሱ በምን ተሳይ ያን አሁን እሱ ከተጣለበት ባንበሳ ጉድጓድ ጋር ሳነ ተፈጠረው ምንድን ነው? መንፈስ ቅዱስ እንትን ያመጣልኝ ምን ሆነ መሰላቸው? ዝም ትከሻቸው ላይ ነው። ዝም ዝም ትከሻቸው ላይ ምንድን ነው

ሁሉ ያገዛብኩት ብቻ እንዳይመስላችሁ ከኔ በላይ በኔ ዙሪያ ያሉ ሰዎች ከኔ ሉቃስ አይወጣውም የሚሉት አይነት ችግር ነው ያለው። ግን ያንን ከባድ የሚባል ሊወጣው የማይችል የሚመስለኝ ለኔ ደሪዎች እኔ ብቻ ሰዎች አይነት ችግር ግን እግዚአብሔር በመንፈስ በመንፈስ አያችሁ እግዚአብሔር ካልገለጠላችሁ ዝንብ እንዳንበሳ ሊመስል ይችላል። ዝንብን አንበሳ ጋር ተቆሙ። ብዙ እንደዚህ ዓይነት ምሳሌዎች ልነግራችሁ ይችላል። ኤልያስ እኔ ሰዎች እንደዚህ ዓይነት ነገር አጋጥሟቸዋል። ኤልያስ የተባለ ሰው የበኣልን ነቢያት የሚያስወግድበት እሳት ከሰማይ እንዲወርድ ዝናብ ከሰማይ እንዲወር የሚያደርግ ታላቅ ስራ ከሰራ በኋላ ጊዜው የነበረች ልብስ መልዕክት ላከችበት። ምን ብላ ነገር ከነዚህ እንደአንዱ ባላደርግህ አማልክት ዲን ያጉብኝ ይጨምሩብኝ ብላ መልዕክት ላከችበት እና ኤልያስን እንደሆነ እግዚአብሔር ሰው እንደ ካልተገለጠላችሁ ዝም አንበሳ ሊሆንባችሁ ይችላል እና ኤልያስን ምንድን ነው የሆነው? ልክ ይሄን ነገር ስትልክበት

ያለው ያለችው ሁሉም ምን ይመጣል? የምትገድል ነው። አለበለዚያ ያ ሰው የእሷ የሞተዋ ጀወት ነበር። ሰው ያለ መሞት የግድ መሸሽኛ ያለበት ካልሸሽ ነገር ከተያዘ እንደሚከተል ያለው ተሞክሮ፣ ታሪክ ይህን የሚያሳየ። ስለዚህ ብዙ ነቢያቶችን የገደለችው ልብ በሉ የውሸት ነቢያቶችን አድርገት ስትገድል የነበረው የእግዚአብሔር ነቢያቶች ነበር የምትገለ። እግዚአብሔር ከእነሱ ጋር ያለላቸው ነቢያቶች ነበር የምትገለ ስለዚህ ገና እኔ እንኳን የእግዚአብሔር ነብይ ነኝ፣ እኔ እንኳን የእውነት ነብይ ነኝ፣ እኔ እንኳን አገለኝ ማለት አይችል ዘን ተሞክሮ የሚያሳየው ታሪክ የሚያሳየው የእግዚአብሔር ነቢያቶች እያ እያደነች ስለገደ እግዚአብሔር ምንም አላላ፣ ምንም አላላ። በእግዚአብሔር ነብይነቱ ተመክቶ ሊጎዳ አይችል። ምሪት ያስፈልጋል። ምሪት አልመጣለት። እሱን ከሌሎች እግዚአብሔር ነቢያቶች የሚለይ ምሪት አልመጣ። ስለዚህ ከሌሎች ግን ነፍሱን ለማሸሽ ምን ያደርጋል?

መንፈሳዊ ብቃት መገንባት አንድ ነገር ነው። ምሪት ማዳመጥ ደግሞ አስፈላጊ ነው። ምክንያቱም ብቃቱን የምንጠቀመው ከእግዚአብሔር ጋር የእግዚአብሔር ጠጋና ኃይል የምንጠቀመው በምሪት

ኦኬ ሐዋርያው ሉቃስን እኔ ባይ ዘ ወይ እዚ ዛሬ አይደለም ማውቀው። ከክፍለ ሀገር ጀምሮ ሐዋርያው ሉቃስ የመሰረተ ክርስቶስ ዲላ መሰረተ ክርስቶስ ሰብሳቢ እና የዲላ አብያተ ክርስቲያን ሰብሳቢ ባለበት ጊዜ ሁሉ ሐዋርያው ሉቃስን አገልግሎቱን በደንብ አውቀዋለሁ። በጣም የተቀባ የእግዚአብሔር መልእክተኛ የእግዚአብሔር አገልጋይ ነው። ከዛ ባሻገር አሁን ደግሞ የኤልሻዳይ ቴሌቪዥን ላይ ፕሮግራሞች አሉት። እሱንም እከታተላለሁ ሮብለት ማታና ሐሙስ ጠዋት። በጣም ህዝብ የሚባረክበት አገልግሎት ነው። ህዝብ ነጻ የሚያወጣ ህዝቡን ከእግዚአብሔር ጋር እንዲገናኝ የሚያደርግ አገልግሎት ነው። መጽሐፎቹንም ብዙ መጽሐፎች አሉት፣ በእርግጥ ከ25 በላይ እኔ የተወሰኑ መጽሐፎችን ለምሳሌ እንደ ሞገስ የሚለው ነገር ሁሉ አንብቤ ያለው በጣም ለትውልድ በረከት የሚሆኑ ነገሮች ናቸው። ሶ አሁን ራሱ እዚህ ያካፈለው ቃል ራሱ በኤልሻዳይ ቴሌቪዥን ቢተላለፍ ይህንን የሚሰሙ ሰዎች ሁሉ በዚህ ቃል ሊባረኩ እንደሚችሉና ነጻ ሊወጡ እንደሚችሉ አስባለሁ። ሶ ሐዋርያው ሉቃስ በሁሉ ነገር እግዚአብሔር የረዳው ሰው ነው። በዚህ ነገር በጣም ደስ ብሎኛል። አመሰግናለሁ። አሁን በመድረክ ላይ ከተላለፈው መልእክት አንጻር ስለ ወንጌል፣ ስለ መዳን ወንጌል እንዲሁም ደግሞ በቃሉ ላይ ስለ መቆም፣ በቃሉ ላይ ስለ መጽናት፣ በአለቱ ላይ ስለ መሆን ከተላለፈው መልእክት አንጻር ምድራችን ብዙ ነገር ትጠቀማለች፣ ወይም ደግሞ በምድር ላይ ያለ ትውልድ ብዙ ነገር ይጠቀማል። ይሄ በመድረክ ላይ የሚለቀቀው ነገር በመድረክ ላይ አሁን ያየሁት በመድረክ ላይ እየተላለፈ ያለው መልእክት በቻናል ላይ የበለጠ ቢተላለፍ ትውልድን መድረስ ይቻላል። በሁለት አቅጣጫ ትውልድን መድረስ ይቻላል። አንደኛው ያልዳኑ የዘላለምን ሕይወት ያላገኙ የዘላለምን ሕይወት እንዲያገኙ። ሰው ከተለያየ ነገር ሊድን ይችላል። ትልቁ ነገር ግን ከዘላለም ፍርድ፣ ከሞት መዳን ነው እና አንዱ ይሄንን መልእክት ትውልድ ሁሉ እንዲሰማ ያደርገዋል። ሁለተኛው ደግሞ ቅዱሳን በእግዚአብሔር ቃል ላይ እንዲጸኑ በዚህ ምድር ላይ ሲኖሩ፣ ዝናብ ይኖራል፣ ንፋስ ይኖራል፣ ጎርፍ ይኖራል። ሁልጊዜ ዝናብ ላይኖር ይችላል። ዝናብ ወቅት አለው፣ ጎርፍ ወቅት አለው፣ ንፋስም ወቅት አለው እና እዚህ ምድር ላይ ያለን ቅዱሳን ሁላችን ወይም በምድር ላይ ያሉ ቅዱሳን ሁሉ የሚመጣው ቻሌንጅ ወይም ደግሞ ወቅት ፈተናዎች በተለያየ ወቅት የተለያየ መልክ ይዘው ስለሚመጡ እንደየመልኩ ለሚመጣው ፈተና ወይም ቻሌንጅ በእግዚአብሔር ቃል በመቆም የሚመጣውን ነገር ልክ ይሄ በአለት ላይ የተመሰረተው ልባሙ ሰው እንደሆነ ዝናብ ሲመጣ ዝናቡም እንዳላነቃነቀው፣ ጎርፍን በመጣ ጊዜ ማሳለፍ እንደቻለ ማሳለፍ የምንችልበት ፈተናዎቻችንን ማሳለፍ የምንችልበትን የእግዚአብሔርን ቃል ይዘን መቆም አለብን። እንደ እግዚአብሔር ቃል መመላለስ አለብን። ቃሉም እንደሚናገር ከቁጥር አንድ ጀምሮ የሚሰማ ብቻ ሳይሆን ቃሉን የሚያደርጉት ስለሚል ለእግዚአብሔር ቃል ምላሽ መስጠት ያስፈልጋል። ስለዚህ ይሄ መልእክት ከመድረክ ባለፈ በቻናል ላይ ቢተላለፍ ይሄ በተለያየ ሰልፍ ውስጥ በተለያየ ቻሌንጅ ውስጥ ያለውን ቅዱሳንን የማንቃት ወይም ደግሞ እንደገና ለእግዚአብሔር ቃል ምላሽ በመስጠት ለሚመጣ የሚመጣውን ፈተና ሁሉ መቋቋም የሚችሉበት በእግዚአብሔር ቃል ላይ ጸንተው መቆም የሚችሉበትን መልእክት ያስተላልፋል የሚል እምነት አለኝ። እግዚአብሔር አምላክ የተመሰገነ ይሁን።